ተደወለ። ወደ ሬዲዮ ጣቢያ ብዙ ሰዎች ይደውላሉ፣ አስተያየት ለመስጠት እንኳን አደረሳችሁ ለማለት። ተደወለ። ሄሎ ሄሎ፣ ማን ልበል? ይቀጥሉ። ማዘር አስተያየት ለመስጠት ነው። ይቀጥሉ። ማዘርናናችሁሎት አሁን አየር ላይ ኖት። አልጋ ላይ ነኝ። ኧረ አልጋ ላይ ነኝ። አየር ላይ ነው። ይቀጥሉ። ሸዋ ነ ቃም እናንተ ምንድን ነው ድምፆት እየተሰማ ስለሆነ ይቀጥሉ። ልናገር? አዎ፣ እሺ እሺ። እንግዲህ ያው አስተያየት ለመስጠት ነው። ይቀጥሉ። ደህና ናችሁ? ደህና ጥሩ ነው ጥሩ ነው። ደስ ይላል ሁሉ ነገር። ቀጥሉ። እሺ፣ ቀጥሉ። እግረ መንገዴንም እንግዲህ እንትን እዚህ ደብረ ማርቆስ ለምትገኘው ሀብቴ፣ እሺ፣ እዚህ ደግሞ እንትን ነቀምት ለምትገኘው ትንሿ ሀብቴ። ይቀጥሉ አረረ ደግሞ ያለችው የልጅ ልጅ ልጅ ይቀጥሉ። ማለት እዚህ ደግሞ ሻሸመኔ ያለው ወንድሜ ይቀጥሉ። እንደገና ደግሞ እዚህ አዳማ ያለው ትልቁ ወንድሜ። እሺ፣ ይቀጥሉ። የመልካም ምኞት መግለጫ ለማስተላለፍ ነው። እነዚህም በሙሉ አሃ። የመልካም ምኞት መግለጫ ነው። እንደገና ደግሞ እኔ አሁን እዚህ ያለሁበት ጋር ያለው ትልቁ ወንድሜን ይቀጥሉ። እሺ፣ እነዚህ በሙሉ አሃ። እንኳን አደረሳችሁ ነው አይደለም። ክፈሉኝ እንጂ ገንዘቤን። አመተ ማልደረሳል ለበልልኝ ማልበል። እማማ ከየት ነው? ከአዳማ አሁንም ተደወለ። ሀሎ ሀሎ፣ አቤት፣ ደህና ናችሁ? እንኳን አደረሰሽ። ደህና ናችሁ? ኦኬ ናችሁ? አዎ። ታዲያስ፣ አለን። አንተ አዘጋጁ? እኔ ምክትል አዘጋጅ ነኝ። እኔ እውነት? ዋናው የት ሄደ? ዋናው ፊልድ ወጥቷል። ሰላም በለው። እሺ፣ አስተያየት ለመስጠት ነው። እንዴት ነው? በጣም በቃ ፕሮግራማችን በጣም እከታተላለሁ። ኦኬ፣ እና ነገር በቃ የተለያዩ ጓደኞቼ ጋር ልደት ምናምን ሲከበር እኔ በቃ ግጥም የማቀርብላቸው። እውነት ጥሩ ችሎታ አለሽ፣ ነው የምትይው? አዎ። እና አሁን እንደዚህ ለዝግጅቱ ወይም ለአዲስ አመት የጻፍሽው ነገር አለ? ለእናንተ እስቲ መቀጠል ትችያለሽ? አቅርቢው እስቲ። እሺ። ሪእሱ? አዎ። ልጅነቴ። ቀጥይ። እሺ። የእኔም ቤት ይሰማል፣ ይሰማል። አዎ፣ አዎ። ልጅነቴ፣ ቀለበቴ፣ አንገቴ፣ ቁርበቴ አንጀቴ እናቴ፣ ደረጀ እና ሀብቴ አባቴ፣ አንጋቴ፣ እናምሰቴ፣ መደሰቴ። ጥሩ ግጥም ነው። ማልበል እቴቴ ከየት ነው? ከቤቴ ተነስተልኝ። ነው ሊቀመንበሩን ማግኘት ይችላለሁ? ሊቀመንበሩ ስብሰባ ሄደዋል። ምክትላቸው? ምክትላቸው ከሊቀመንበሩ ጋር አብሮ ነው የሄዱት። ዋና ጻፊ ሲኖራል። ዋና ጻፊው ከምክትሉ ጋር አብሮ ሄዷል። ታዲያ ስለ ቀበሌው መረጃ ማሊሰጠኝ ይችላል። እኔ ያለው አይደል። በጣም በጣም ጥሩ። በቀበሌው ጥቂትም ቢሆኑ ወጣት ጥፋተኞች አሉ ይባላል። ለምንድነው ወጣት ጥፋተኞች ሊኖሩ የቻሉ? በእርግጥ በእኛ ቀበሌ ብቻ ሳይሆን በሁሉም ቀበሌ ያለ ችግር ነው። ግን እዚህ ቀበሌ ጥቂትም ሊኖሩ የቻሉበት ምክንያቱ ምክንያቱ ምንድነው ለማለት መልሱ ለመመለስ? የተለያዩ ስፖርት ማዘውተሪያ ቦታዎች አለመሰራት የረፍት ጊዜያቸውን የሚያሳልፉበት ቦታ ለመስራት አለመቻል፣ ይሄ አንዱ የችግሩ መንስኤ ነው ብዬ ገምታለሁ። እንግዲህ እነዚህን ለመቅረፍ ደግሞ ከፍተኛ ጥረት በመደረግ ላይ ያለ ይመስለኛል። የቀበሌ ወደፊት እቅድ ምን ይመስላል? እቅድ ማንም ቀበሌ እቅድ ያወጣል። እናም እቅድ ማውጣት እንችላለን አይደለም እንዲ? አይደለም አዎ፣ ማቀድ እንችላለን እና አቅደናል ደግሞ መኖርም አለብን፣ አይደለም? ስለዚህ ብዙ እቅዶች አሉ። እነዚህን እቅዶች ተግባራዊ የምናደርጋቸው ጊዜ ይወስዳሉ። ህብረተሰቡን ማሳትፈን እነዚህን እንቅስቃሴዎች ማድረግ ስላለብን ለመጀመሪያ በቅድ ነው ያዝ ናቸው። በቅድ እንዳይቀሩ ደግሞ እኛም እቅድ ነድፈናል። ዋናው እቅብ ሌላ ጥያቄ እንግዲህ አንዳንድ ባለጉዳዮችንም እዚሁ ተመልክቻለሁ። በአንዳንዱ ባለጉዳዮች ዘንድ የተለመደ ነገር አለ። ጉዳይ ለማስፈጸም እጅ መንሻ መልጃ የሚባል ነገር አለ። ይህን እርስ እንዴት ያዩታል? ይሄ በእኛ ቀበሌ ብቻ ሳይሆን ሁሉም ጋር ያሉ አልፎ አልፎ የሚታዩ ክስተቶች ናቸው። ጉዳይ ያስፈጽማለሁ፣ እንዲህ ያደርጋለሁ እያሉ አንዳንድ ጥቅሞችን የማግኘት ትንትን አለ እኛ ለይተን አላየናቸውም እንጂ አንዳንዶች እንዳሉ የታወቀ ነው። እነዚህ ለይተን ለመያዝ ከፍተኛ ጥረት እናደርጋለን። ይህን ነገር ደግሞ ለመግታት እና ለማስቆም ከፍተኛ ጥረት በመደረግ ላይ ነው ያለው። ውጤትም ይገኛል ብዬ እገምታለሁ። በእውነቱ በጣም አመሰግናለሁ። በነገራችን ላይ እርስዎ በዚህ ቀበሌ ያሉት የስራ ድርሻ ምንድን ነው? ምንም የስራ ድርሻ የለኝም። ታዳዲያ ለምን መጡ? እኔም ሊቀ መንበሩን ፈልጌ ነው። ባለ ጉዳይ ነኝ ባለ ጉዳይ ነኝ ነር እንግዳውን ስንጠብቅ ነበር። አሁን ወደ አዳራሹ እየገቡ ነው። የመክፈቻ ንግግሩን እንዲያደርጉልን ጋብዛለሁ። ገና አልተቀመጡም። ወደዚሁ ነው የምንጋብዛቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። ታክሲ እኮ ነው። ታክሲ ችግር ነበር። ታክሲ አዎ የመክፈቻውና የመዝጊያውን ሁለቱንም አዘጋጅቻለሁ። ገና ልክ ተከፈተም እኮ ልክፈተው፣ ጠበቅ ነው። እሺ ውድ እንግዶቻችን፣ ጥሪ የተደረገላችሁ በሙሉ ይህን ስብሰባ በንግግር እንድከፍት በመመረጤ የተሰማኝን ደስታ ለመግለጽ ቃላቶች አጥሩኛል። በዚህ ስብሰባ ልትካፈሉ በዚህ ስብሰባ ልትካፈሉ የተጠራችሁ ተሳታፊዎች ለስብሰባው መሳካት ያደረጋችሁትን አስተዋጽኦ ከግምት ውስጥ በማስገባት አዘጋጅ ኮሚቴው ያሰበውን እቅድ በዚህ አጋጣሚ እንድገልጽ ይፈቀድልኝ። ውድ እንግዶች እኔ አንተ እስቲ ያለችኝን እንግዲህ ቆጣጠሬም ቢሆን እዚህ አለኝ ላይ መጨመር ነው። ሀምሳ ስልሳ ሰባ ማነው ማነው ሰማንያ ደህና አልከብዬ ዘጠና ቤተሰብ ደህና ናቸው መቶ ስር ለመቼ ነው ወንድም፣ ለመቼ ነው? ቅበረኝ። አልቀብርም። አዳምጠኝ። አንድ ጓደኛችን የሆነ ፍርድ ቤት ሶላ ጣም ር በማላውቀው ነገር ዝም ብዬ ልመስከር። ሁለት እኮ ምስክር አዘጋጅቻው አንድ ሦስተኛ ሰው እንድትመሰክር ነው። ታሪኩን በጣም ቀላል እኮ ነው ውይ ቀላል ነው ፤ ምስክርነት ቀላል ነው። ደግሞ ዝም ብሎ አይደለም። እችን ዝም ብለን ነው ደግሞ ይጨመራል። ገደለ ሰው እ ገደለ ግድያ ከሆነ ያስጨምራል እኮ ይጨምራል። ዝም ብለህ መንገድ እኮ ታሪኩ እነግርሃለሁ ሆነ በቃ ልክ መስከረም ስትወጣ የዚህ እጥፍ እጥፍ ነው። ነ በቃ እኔ ዳኛው በሚጠይቁ ሰዓት ሲከብድ እኔ ንታኛለ ሰው ነው እኮ በቃ በቃ

ስምህ የማ የማን ይመስላል? ይኔ እና ታዲያ፣ ይኔ ነው። ማን ነው? እንትን አበበ፣ አበበ፣ አበበ ማ አበበ ወንዳፍራሽ። ተረጋጋ፣ ና መልስ። እድሜ እድሜ የማ ያንተ ስንት ነው? ሰላሳ አርባ አርባ አንድ ሰላሳ ሰላሳ ሰማኛ አይደል? ትክክለኛው መልስ ሰላሳ ሰላሳ የሆነ መስሪያ ቤት ውስጥ እየሰራው አሉባልታና ሰራተኞች ሰበስ በሚያደርጉት ተንኮልና ደባ በተፈጸመብኝ ሸፍጥ፣ በአጠቃላይ ለመናገር አሁን አለህ ወይ የለህም ነው ጥያቄ? የለኝ። አድራሻ የእኔ እንትን መርካቶ ነበር ግን ፈረሰ። ወደ ሰንበተራ ገባ። ሰንበተራን ፈረሰ። አሁን አቃቂ ነው። አቃቂ መፍረሱ አይቀርም ተብሎ በቃ በቃ በቃ። እሺ፣ አቃቂ ነው። በቃ በቃ በቃ። ወንጀሉ ሲፈጸም በስፍራው ነበርክ? አዎ ነበርኩ። በእለቱ ምን እየተደረገ ነበር? ክቡር ፍርድ ቤት ምን አለበት? ወደ ገደለው ምን ገባ? ወደ ገደለው የጠየውን ብቻ ቡና። እሺ ቡና እየተፈላ ነበር። ቡና ቁርስ ቀርቦ ነበረ። ክቡር ፍርድ ቤት፣ ወደ ገደለው ቡና ቁርስ ቀርቧል። ፈንዲሻ፣ ፈንዲሻ ሟች ከፈንዲሻው ቀምሶ ነበ። ዛሬ አይቅመስ እና ቀምሷል። ስማ ይሰማኛል። የተጠየቀውን ብቻ መልስ። ቀምሷል ወይስ አልቀመሰም? ቀምሷል አልኩህ እኮ። አንተ ከቡናው ጠጥታህ? ማን? አንተ አዎ። ቡናው በጨው ነበር በስኳር? ክቡር ፍርድ ምን አለ? ወደ ገደለው ምን ገባ? ገደለው ላይ አይደለም። በስኳር በጨው በሁለቱም? ማለትም በስኳር፣ በስኳር ነው፣ በስኳር

አንዳንድ እንኳን መርፌ የመውጋት እድል እንኳን አይሰጠኝም እንዴ? ረ እባክህ እባክህ እባክህ እባክህ። ክፍተት ሲገኝ ትወጋለህ፣ ክፍተት ሲገኝ ታክማለህ አልኩህ አይደለም እንዴ? በቃ ነገርኩህ። ከበድ ከበድ ያለውን ደግሞ እኔ እሰራለሁ። ታገስ፣ ታገስ በማለት እኮ ሁለት ወር አለፈ። አሁን እችን የመሰለች ልጅ እኔ መውጋት አልነበረብኝም መርፌ? ታገስ፣ ክፍተት ይኑር። አረ ሌላው ቢቀር እንኳን ጥጥ እንኳን ላስነካ፣ እባክህ ጥጥ እንኳን ላስነካ ምን ያንገረበኛ ቢይ እንድትረዳኝ ነበር የመጣሁት። ምን ገንዘብ አይደለም። አጋጣሚ ሆኖ አረገዝኩኝ እና ያስረገዘኝ ልጅ ጠፋብኝ እና እኔ ልፈልገው ነው እኔ ልፈልገው ነው። አታልጎኝ ነው አይደለም። ለአንተ እንትን ትላለህ ስለተባለ ነው ማለት እንዲእና ልጁን አልፈልገውም እንድታስወጣልኝ ነው። እና አስወጣልኝ። ብዙ ጊዜ አስወጥታናል። ምንም የሚሳነን ነገር የለም። በቶሻል እንኳን ማስወጣት ማስገባት፣ ምንም ችግር የለም እኛ ጋር ይኸውልሽ። ምስጢር ነው፣ ግን አሁን በቅርቡ ስለጀመርኩት የሆነ ሌላ ሌላ ነገር እንትን እንዳይባል አንቺ ገንዘብሽን ነቀው እንጂ እኛ ጋር ችግር የለም። ሁለት ችግር መቶ መቼ እንደወጣ መርፌ ነው መርፌ። አይ አይደለም፣ አዲስ የተጀመረ ህክምና። ዶክተሩ በጣም ጥሩ ባለሙያ ናቸው። ምንም ፍርሃት አይደለም። እዚህ ትልቅ በሽታ በሁለት በሶስት ቀን ጋር ፍርሃት አይደርብሽ። መርፌ ስንት ወሩ ነው? ሁለት ወሩ ሁለት። አይ ውሸት ደግሞ ጀመርሽ አሁን፣ የውሸት ነው ሁለት ወር አሁን አስራ አምስት ቀን ውስጥ ሁለት ወር ከአስራ አምስት ቀኑ። ይኸውልሽ እኛ እንዲህ እናቃለን። ሁለት ወር ከአስራ አምስት ቀኑ ነው። አዎ፣ አየሽ እንቅስቃሴ ጀምሯል፣ እንቅስቃሴ ጀምሯል። ይሄ ቢወለድ ኳስ ተጫዋች ነው የሚሆነው። ግን ይወጣል፣ አይዞሽ እሺ፣ ይወጣል። ይኸውልሽ በቃ ቁጭ በል ቁጭ በል። ታዲያ ደህና ዋልክ አቢ ነኝ። ሰላም ነው ወይ? ምን ነው ጠፋህ? ያን ያበደርኩህን ገንዘብ እባክህ አሁን ለችግር ጊዜ በጣም ስለፈለግኩት፣ የት ነው ያለው? መጥቼ ልውሰድ። ምን አልከኝ? ያንን ገንዘብ የሰጠሁህን ገንዘብ ለችግር ጊዜ አሁን በጣም ፈለግኩት እና እንድትሰጣኝ ነበር። የት ነው ያለው? መጥቼ ልውሰድ። ማነኛል ያበደርኩህን ብር ብርሃኑ ነኝ። አይሰማም። ምን ልሰማ አልቻልኩም ማልበል አይሰማም፣ ይቆራረጣል። ቁርጡ እንገረኝ። አይሰማም እንዴ! ኧረ ምንም አይሰማኝም።